የሁሉ አይን አንተን ተስፋ ያደርጋል። ቃሉን በዚህ ስፍራ ላይ የተናገረው ልበ አምላክ እየተባለ የሚጠራው አባታችን ክቡር ዳዊት ነው። ዳዊት በገናውን እየደረደረ መሰንቆውን እየመታ ለእግዚአብሔር ክብር ይዘምር በነበረበት ወራት በመንፈስ ቅዱስ ተቃኝቶ በረዴተ እግዚአብሔር ተጐበኝቶ በርሽነት ያነሳነውን ቃል ተናግሯ እንዲህ ነው ያለው። እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል የወደቁትንም ያነሳቸዋል። የሁሉ ዐይን አንተን ተስፋ ያደርጋል። አንተም ምግባቸውን በየጊዜው ትሰጣቸዋል። አንተ እጅህን ትከፍታለ፣ ሕይወት ላለ ሁሉ መልካምን ታጠግባለ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራ ሁሉ ቸር ነው። እግዚአብሔር ለሚጠሩት ቅርብ ነው ነው የሚል ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ የተመሰገነ ይሆን። የሁሉ አይን አንተን ተስፋ ያደርጋል የካህኑ የምእመኑ፣ ያገልጋዩ፣ የተገልጋዩ፣ የደሃው የሀብታሙ፣ የትንሹ፣ የትልቁ ሁሉ አይን ተስፋ የሚያደርገው እግዚአብሔርን። ሁላችንም የምንኖረው በተስፋ ነው። ሰው የረሳውን እግዚአብሔር ያስታውሰዋል። እግዚአብሔር ከረሳን ማንም ሰው ሊያስታውሰን አይችልም። ሰው ቢጠላ እግዚአብሔር ሊወደን ይችላል። እግዚአብሔር ከጠላን ማንም ሰው ሊወደን አይችልም። ሰው ቢሰብር እግዚአብሔር ሊጠግን ይችላል። እግዚአብሔር ከሰበረ ማንም ሰው ሊጠግን አይችልም። ወገኖቼ በደንብ ስሙን። ሰዎች ሊወዱን የሚችሉት አስቀድሞ እግዚአብሔር የወደደን እንደሆነ ነው። እግዚአብሔር የሚወደውን ነው ሰው የሚወደው እግዚአብሔር የጠላውን ማንም ሰው ሊወደው አይችልም። እንዳይመስላችሁ ስማችንን መጥራት የተጸየፉ ሰዎች እያቆላመጡ ሊጠሩን የሚችሉት በእግዚአብሔር የተወደድን እንደሆነ ነው። ወገኖቼ ተስፋ ማለት ወደፊት መልካም ነገር ይሆናል ብሎ በትዕግስት መጠባበቅ ማለት ነው። ተስፋ የዛሬ አይደለም፣ ተስፋ የነገ ነው። ተስፋ እጃችን የገባ ነገር አይደለም። ተስፋ ወደፊት ገና እጃችን የሚገባ ነው። ሰው የሚያየውን ነገር ተስፋ ሊያደርግ አይችልም። ሰው እጁ ላይ ያለውን ነገር ተስፋ ሊያደርግ አይችልም። ሰው የጨበጠውን ነገር ተስፋ ሊያደርግ አይችልም። አስተውሉ ክርስቲያኖች፣ ተስፋ ማለት ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ነው።

በትዕግስት እንጠባበቃለን ነው የሚለው። አስተውሉት ቃሉን። በተስፋ ድነናል ብሎ ነው የሚጀምረው። የዳነው በተስፋ ነው፣ የምንድነው በተስፋ ነው። ነገር ግን አለ ተስፋ የሚደረግበት ነገር ቢታይ ተስፋ ሊሆን አይችልም። የሚያየውን ማን ተስፋ ያድርገዋል? የሚታይ ነገር ተስፋ ሊሆን አይችልም። ባንክ ቤት ያለ ገንዘብ ተስፋ ሊሆን አይችልም። የሚረግፍ ውበት ተስፋ ሊሆን አይችልም። የሚደክም ጉልበት ተስፋ ሊሆን አይችልም። የሚሻር ስልጣን ተስፋ ሊሆን አይችልም። ዘመድ አዝማድ ወገን ተስፋ ሊሆን አይችልም። የሚታይ ነገር ተስፋ ሊሆን አይችልም ነው የሚለው መጽሐፍ። የማናየውን ግን አለ ተስፋ ብናደርግ፣ በትዕግስት እንጠባበቃለን አለ። ስለዚህ ተስፋ ያልታየ እጃችን ያልገባ ያልጨበጥነው፣ ግን ወደፊት የምናገኘው በትዕግስት የምንጠብቀው ነገር ተስፋ እየተባለ ይጠራል። ተስፋን የሰጠን ማን ነው? እስኪ መልሶልኝ ማን ነው ተስፋን የሰጠን? አቤት ተስፋ የማን ስጦታ ነው? የእግዚአብሔር። ቲቶ ምዕራፍ አንድ ቁጥር አንድ ላይ እንዲህ የሚል ቃል ተመዝግቧል። ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ ይላል። እግዚአብሔር ተስፋ ባይሰጠን ኖሮ እንዴት መኖር እንችል ነበረ? አስባችሁ ታውቃላችሁ? ተስፋ ባይኖር እንዴት ይኖር ነበር ወገኖቼ? ሰው ያለ ምግብ ለሳምንት ለሁለት ሳምንት መቆየት ይችላል። ሰው ውሃ ሳይጠጣ ለቀናት መቆየት ይችላል። ሰው አየር እንኳን ሳይተነፍስ ለሰከንዶች መቆየት ይችላል። ሳይንስ እንደሚነግረን ያለ ምግብ ይኖራል፣ ያለ ውሃ ይኖራል ያለ አየር እንኳን ለሰከንድ ይኖራል። ያለ ተስፋ ግን መኖር አይቻል። ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ያ ገደል አፋፍ ላይ የቆመ አይነ ስውር የሚመራው ሰው ከሌለ እጣፈንታው ፈንታው ገደል ውስጥ ገብቶ መሰበር ነው። ተስፋ የቆረጠ ሰውም የሚያደርገውን አያውቅም። ሰው ወዶ እንዳይመስላችሁ ራሱን በገመድ እያንጠለጠለ የሚገድለው ተስፋ ሲቆርጥ ነው። ሰው ወዶ እንዳይመስላችሁ ያይጥ መርዝ እየጋተ ራሱን ያጠፋው በሕይወቱ ተስፋ ሲቆርጥ ነው። ወጣቶቹ ተስፋ ሲቆርጡ ነው ራሳቸውን በተለያየ ሱስ ውስጥ የሚደብቁት። ተስፋ የቆረጠ ወጣት ነው ራሱን በአረቄ መለኪያ የሚደብቀው። ተስፋ የቆረጠ ወጣት ነው ራሱን በጠጅ ብርሌ ውስጥ የሚደብቀው። ተስፋ የቆረጠ ባል ሚስቱን ይፈታል። ተስፋ የቆረጠች ሚስት ባሏን ትፈታለች። ሰው ያለ ተስፋ መኖር አይችልም። ከስጦታ ሁሉ በላይ ትልቁ ስጦታ ተስፋ ነው። ነገ የተሻለ ቀን ይሆናል። የተራበው ነገ ጠግባለሁ ብሎ ተስፋ ያደርጋል። የታመመው ነገ እፈወሳለሁ ብሎ ተስፋ ያደርጋል። ፍትሕ ያጣው ነገ ፍትሕ አገኛለሁ ብሎ በተስፋ ይኖራል። የሚያለቅሰው ነገ እንባዬ ይታበሳል ብሎ በተስፋ ይኖራል። ቃሉን እየሰማ በቃሉ መኖር ያቃተው ሰው ነገ ሠላሳ ስልሳ መቶ ፍሬ ያፈራል ብሎ በተስፋ ይኖራል። ወገኖቼ ያለ ተስፋ መኖር አንችልም እምላቸው። ስለዚህ ተስፋን የሰጠን እግዚአብሔር ነው። ተስፋ የእግዚአብሔር የጸጋ ስጦታ ነው። እግዚአብሔርን ተስፋ በማድረግ ምን ይገኛል? እግዚአብሔርን ተስፋ በማድረግ ምንድን ነው የምናገኘው? አባቶቻችን እግዚአብሔርን ተስፋ አድርገው ምን አገኙ? እግዚአብሔርን ተስፋ በማድረግ ከምናገኛቸው ነገሮች መካከል የመጀመሪያ ቀዳሚው ፊተኛ ከገጠመን መከራ ውስጥ መውጣትን እንችላለን። ብዙ መከራ፣ ብዙ ፈተና፣ አይዟቸው እግዚአብሔርን ተስፋ አድርጎ ከገጠመን መከራ እግዚአብሔርን ተስፋ ያደረግነው እንደሆነ እንወጣለን። ያሻገረናል እግዚአብሔር። እቺ ዓለም የመከራ ዓለም ናት፣ የፈተና ዓለም ናት። መጽሐፍ በዓለም ሳላችሁ መከራ አለባችሁ እኔ ዓለምን አሸንፌዋለሁና አይዞአችሁ፣ አይዟችሁ ነው የሚልን። እግዚአብሔር ሁላችንን አይዟችሁ ይበለን፣ አሜን በሉ። የመከራው አይነት ሊለያይ ይችላል። ርዝመቶ፣ ቅጥነቶ፣ ውፍረቶ፣ አይነቶ ሊለያይ ይችላል። ነገር ግን ሁላችን የመከራ ተካፋዮች ነን። መከራ ጳጳስ ሊቀ ጳጳስ አይልም። መከራ መኖክሴ ባህታዊ አይልም። መከራ አገልጋይ ተገልጋይ አይልም። መከራ ደሃ ሀብታም አይልም። መከራ ወንድ ሴት አይልም። መከራ ነጭ ጥቁር አይልም። በዓለም እስካለን ድረስ ሁላችንም መከራ አለብን። ወገኖቼ የተጠራ ነው በስሙ ልናምን ብቻ አይደለም መከራንም ጭምር ልንቀበል ነው። እንደ አቅማችን ትከሻችን መሸከም እንደሚችለው መጠን አቅማችን እንደሚፈቅደው መጠን በሕይወታችን መከራ ይገጥመናል፣ ፈተና ይገጥመናል። መጽሐፍ እንደዚህ ይላል፦ የተጠራችሁት ለዚህ ነውና ክርስቶስም ደግሞ ፍለጋውን እንድትከተሉ ስለ እናንተ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደብም፣ መከራ ሲያደርሱ አልዛትም፣ ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ ነው የሚለው። ምንም አይነት መከራ ይቅጠምን፣ እግዚአብሔርን ተስፋ እናድርግ እንጂ ከገጠመን መከራ ሁሉ እግዚአብሔር ያወጣናል። የሚሳነው ነገር የለም። የመከራን ነገር ስናነሳ ለይተን የማንተወ ሰው ነው። በአንድ ጊዜ ሶስት መከራዎች ገጥሞት እግዚአብሔርን ተስፋ አድርጎ ከገጠመው መከራ ውስጥ የወጣ ሰው ነው። ታሪኩ በመጽሐፈ ኢዮብ ምዕራፍ አንድ ቁጥር አንድ ጀምሮ ተመዝግቧል። መጽሐፍ ቅዱስ የምታነቡ እቤት ግቡና አንብቦት ሶስት መከራዎች ገጠሙት። ጤናውን አጣ። ከራስ ጸጉሩ እስከ እግር ጥፍሩ ድረስ በደዌ የተመታ። ሁለተኛ፣ ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱን አጣ። ሶስተኛ፣ አስር ልጆች ነበሩት። አስር ልጆቹም በአንድ ቀን ሞቱበት። ሀብት ንብረቱን አጣ፣ ልጆቹን አጣ፣ ጤናውን አጣ፣ መከራ ተደራረበበት። አንዳንድ ጊዜ ህይወት እንደዚህ ትሆናለች። አንዱን ስንሻገር ሌላ ይገጥመናል። አንዱን ስናልፍ ሌላ ይገጥመናል። ህይወት ብርቱ ሰልፍ ትሆናለች አንዳንዴ። ኢዮብ ራሱ ሲናገር ምን አለ? የሰው ህይወቱ በምድር ላይ ብርቱ ሰልፍ ነው አለ ኢዮብ ሰባት ቁጥር አንድ ላይ ተጻፈ ቃል። ምድሪቱን ስታይዋት ሜዳና ተራራ ናት። ሜዳ ብቻ አይደለችም፣ ተራራም አለባት። ተራራ ብቻ አይደለችም ምድሪቱ ሜዳም አለባት። የኛም ህይወት አንዳንዴ ሜዳ ይሆናል፣ አንዳንዴ ደግሞ ተራራ ይሆናል። ምድሪቱ አባጣና ጎርባጣ ናት። አንዳንዴ ማግኘት አለ፣ አንዳንዴ ማጣት አለ። አንዳንዴ መክበር አለ፣ አንዳንዴ መዋረድ አለ። አንዳንዴ ጤንነት፣ አንዳንዴ በሽታ አንዳንድኧ ሳቅ አንዳንዴ ለቅሶ። የሰው ህይወቱ በምድር ላይ ብርቱ ሰልፍ ነው። ይህንን ሰልፍ ለማሸነፍ ከዚህ መከራ ለመውጣት የሁሉም አይን አንተን ተስፋ ያደርጋል። እግዚአብሔርን ተስፋ ማድረግ ነው። ይህ ሰው ሶስት መከራ ገጠመው። እንመልስ አስር ልጆቹን አጣ። ሰባት ወንድ ሶስት ሴት ልጆቹ ያውም በአንድ ሌሊት ነው። ከልጅነት እስከ እውቀት የሰበሰበውን ወጥቶ ወርዶ ላቡን አፍሶ ወዙን አንጠፍጥፎ ደክሞ ያገኘውን ሀብት ሰይጣን በአንድ ሌሊት አወደመበት። ጤና ነበረችው። አዎ በጤናው ይጽናና ነበረ። አዎ ጤና ካለኝ ሰርቼ ያገኛለሁ፣ ጤና ካለኝ እንደገና ወልዳለሁ ይል ነበረ። ጤናውንም አጣ። ምንድነው የዚህን ጊዜ ያለው? እየው ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን እገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። እስኪ አመስግኖት እግዚአብሔርን። እንዴት ነው ይሄ ሰው ጤናውን አጥቶ ሀብት ንብረቱን አጥቶ አስር ልጆቹን አቶ ተመስገን ያለው ስንል እግዚአብሔርን ተስፋ ያደርግ ስለነበረ ነው። ማንን ተስፋ ያደርግ ስለነበረ? ሰው እግዚአብሔርን ተስፋ የሚያደርግ ከሆነ ምንም አይነት መከራ ይቅጠመው፣ ተመስገን ይላል። መልሶ እንደሚሰጠው ያምናላ። ታሪኩን እንደሚቀይርለት ነገሩን እንደሚገለብጥለት ጤናውን እንደሚመልስለት ሀብት ንብረቱን እንደሚመልስለት ልጆቹን መልሶ እንደሚሰጠው ተስፋ ስላደረገ ከእናቴ ማኅፀን ራቁቴን ወጣው ወደ መቃብር ራቁቴን ገባለው ልጅ እግዚአብሔር ሰጠኝ መወሰደብኝ አለ። መልሶ ሊሰጠኝ ይችላል። ስለዚህ ተመስገን አለ። ተስፈኞች አመስጋኞች ናቸው። ሲጎድልም ያመሰግናሉ፣ ሲሞላም ያመሰግናሉ፣ ሲያገኙም ያመሰግናሉ፣ ሲያጡም ያመሰግናሉ። በሐዘንም ጊዜ ያመሰግናሉ፣ በደስታም ጊዜ ያመሰግናል። ታማው አልጋ ላይ እንኳን ካሉ ተመስገን ይላሉ። ማ ተስፈኞች፣ አማኞች፣ አመስጋኞች ናቸው። ወገኖቼ አመስጋኞች መሆን አለብን። ብዙቻችን ከተደረገልን ብዙ ነገር ይልቅ ያልተደረገችዋን አንዱን እያሰብን ነው እየተማረርን እያጉረመረምን ያለን። ብዙ እኮ ተደርጎልናል። እኔና እናንተ እንቅልፍ አግኝተን ተኝተን አድረናል። ወገኖቼ እንቅልፍ አጥተው ቁጭ ብለው ያደሩ ሰዎች አሉ። የእንቅልፍ ኪኒን የሚወጡ ሰዎች አሉ። እንቅልፍ አጥተው። የእንቅልፍ መርፌ የሚወጉ ሰዎች አሉ። መርፌውንም ተወግተውት ኪኒኑንም ውጠውት እንቅልፍ ባይናቸው ማይዞር አለ። ሲነሱ እጃቸው አልሰራ ያላቸው አሉ። ከእንቅልፋቸው ሲነሱ ከእንቅልፋቸው ሲነሱ መራመድ የከለከላቸው አሉ። አልጋ ላይ የቀሩ ሰዎች አሉ። ሶፋ ላይ እንደተቀመጡ ያሉ መስሎን በዛው ላይ መለሱ የሄዱ ሰዎች አሉ። ወገኖቼ እኛን ከዚህ ሁሉ እግዚአብሔር ጠብቆናል ሊመሰገን ይገባዋል አመስግኑት አሁን ተመስገን አለ እዮብ ለምን ተስፈኛ ስለነበረ አማኝ ስለነበረ መከራ በገጠመው ጊዜ አላጉረመርምም አላማረርም ተስፋ አልቆረጠ የሁሉ አይን አንተን ተስፋ ያደርጋል አለ አውሹን ተስፋ በማድረግ ከገጠመን መከራ ውስጥ እንወጣለን። ያለው ይህ ሰው መከራ ገጠመው፣ እግዚአብሔርን ተስፋ አደረገ። ሚስቱ እስትንፋሱን ጠላች ይላል መጽሐፍ። በመከራው ሰዓት ባልንጀሮቹ እነ ኤልፋዝ፣ የእዮብ ባልንጀሮች እነ ሶፋር፣ እነ በልዳዶስ እየመጡ ምን ይሉታል? ኃጢአት ነው ይህን ሁሉ መከራ ያመጣብህ ይሉት ነበረ። በቁስል ላይ ጥዝጣዝ የሆኑበት አንዳንዴ እንደዚህ ይሆናል። አንዳንዴ እንደዚህ ይሆናል። የገዛ ጓደኞቻችን የገዛ ባልንጀሮቻችን ዙሪያው ገደል በሆነብን ጊዜ፣ ቀኑ በጨለመብን ጊዜ፣ ሰማይ በተደፋብን ጊዜ፣ አጣብቂኞች በገባን ጊዜ አይዞ በርታ፣ በእግዚአብሔር እመን፣ ይህ ቀን ያልፋል ማለት ሲገባቸው መጥተው ተስፋም ያስቆርጡናል። የዘራኸውን ያጨድከው ሊሉን ይችላሉ የዘራሽውን ነው ያጨድሽው ሊሉን ይችላሉ። የእጅህን ነው ያገኘኸው ሊሉን ይችላሉ። አዎ ኢዮብን ባልንጀሮቹ እንደዚህ አሉት። ኃጢአትህ ነው ይህን መከራ ያመጣብህ አሉት። ሁሉም ጀርባውን ሰጠው። ሚስቱ እንኳን ሳትቀር የስጋው ቁራጭ የአጥንቱ ፍላጭ የሆነች ሚስቱ እንኳን እስትንፋሶን ጠላጭ። አንዳንድ ጊዜ እንደዚህ ይሆናል። ከኛ ርቆ ሊቆም ይችላል። ብቻችንን ሊሆን ይችላለን። ብቻውን ሆኖ ግን እዮ ማንን ተስፋ ያደርጋ? ንገሪ። ማንን ተስፋ ያደርጋ? እግዚአብሔር የሚመለከው ስራ እንዲሰጠን ብቻ አይደል። እግዚአብሔር የሚመለከው ትዳር እንዲሰጠን ብቻ አይደል። እግዚአብሔር የሚመለከው ሎተሪ ስንቆርጥ እንዲደርሰን አይደለም። ስራም ቢኖረንም ባይኖረንም ትዳር ቢኖረንም ባይኖረንም ልጅ ቢኖረንም ባይኖረንም ቤት ቢኖረንም ባይኖረንም በዓለም ላይ አለ የተባለው ነገር ቢኖረንም ባይኖረንም የእኛ አምላካችን ማን ነው? አቤት፣ ሰይጣን ይፈር፣ አመስግኖት፣ አምላካችን እግዚአብሔር። ሰይጣን በሚስቱ በኩል መጣ ሊፈትነው አልቻለም። በጓደኞቹ በኩል መጣ አልቻለም። ራሱ መጣ። እስካሁን ፍጹምነትን ይዛሃል? እግዚአብሔር እግዚአብሔር የምትለው ጤናህን ካልጠበቀ ሀብት ንብረትህን፣ ልጆችህን ካልጠበቀ ለምን ታመልከዋል እሺ ደበውና ሞት አለ ኢዮብ እንዲህ አለ፣ የመጣው ነገር ይምጣ አለ። ስጋዬን በጥርሴ ነክሽ ይዘዋል ነው፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግሥት እጠብቀዋለሁ። ኢዮብ 13 ቁጥር 14 ላይ የተጻፈ ቃል። እስኪ ቃሉን ጋር ቀጥላችሁ ተናገሩ። የመጣው ነገር ይምጣ በሉ። የመጣው ነገር ይምጣ ስጋዬን በጥርሴ ነክሼ ይዘዋለሁ፣ ቢገድለኝም እንኳ አምላኬ እግዚአብሔርን በትዕግሥት እጠብቀዋለሁ። በትዕግሥት ምን እለዋለሁ? ይህ ነው ክርስትና ማለት። ይሄ የመጣው ነገር ይምጣ ምን ማለት ነው? ጤና ማጣት ከእግዚአብሔር አይለየኝም ማለት የመጣው ነገር ይምጣ ሀብት ንብረት ማጣት ከእግዚአብሔር አይለየኝም ማለት ነው። የመጣው ነገር ይምጣ ልጆቼን ማጣት ከአምላኬ አይለየኝም አለ። እኔ አለ ቢገለኝም አምላኬ እግዚአብሔር ነዋል። ቢገለኝም አምላኬ ማነው አለ እስከ ሞት ድረስ አለ በትዕግስት፣ እግዚአብሔር ጠብቀዋል የሁላችሁ ተስፋ ስናደርግ ትግስተኞች መሆናለን። ተስፋ ያደረግነውን ነገር ከእግዚአብሔር መቀበል የምንችለው በትግስት ነው። ተስፋና ትግሥት የአንድ ሳንቲም ሁለት ገጽታዎች ናቸው። ኢዮብ በተስፋ ብቻ አይደለም ታሪኩ የተቀየረለት። ኢዮብ በተስፋው ብቻ አይደለም ነገሮ የተገለበጠለት፣ አማኝም ነው ትግስተኛም። የኢዮብን ትግሥት እግዚአብሔር ለሁላችን ያድለ። ብዙዎቻችን ተስፋ እናደርጋለን፣ ግን ትዕግሥት አልባዎች ነን። እውነት አሰብ እውነት ነው። አሁን ተስፋ የማድረግ ችግር የለብንም። ብዙዎቻችን ግን ትዕግስት አልባዎች ነን። ታመን እጣ ውጥተን ጸበል እንሄዳለን፣ ወይ ሽንቁሩ ሚካኤል እንሄዳለን፣ ወይ ሸንኮራ ዮሐንስ እንሄዳለን፣ ወይ ብቻ አንዱ ቦታ እንደ ድል እንደ ቀና እንሄዳለን። አንድ ሳምንት እዛ እንጠመቃለን እንጸበላለን። በአንድ ሳምንት በአንድ ሱባኤ በሰባት ቀን ውስጥ ፈውስ ካላገኘን፣ ድኅነት ካላገኘን ከሻችንን ጠቅልለን ወደ ቤታችንን እንመጣለን። በሰባተኛው ቀን እዛ ቦታ እግዚአብሔር ይመጣል እኔና እናንተ የለንም። ብዙ ነገር ከእግዚአብሔር መቀበል ያቃተን በትዕግሥት ማጣት ነው። ባካችሁ ይሄ ድምፅ የሚሰማችሁላችሁ፣ ተስፋ ስናደርግ ትዕግሥት ይኑረን። ያለ ትዕግሥት ተስፋ ያደረግነውን ነገር ከእግዚአብሔር መቀበል አንችልም። መጽሐፍ እንደዚህ ይላል፣ እግዚአብሔር ለሚታገሱት ቸር ነው ይላል። የዳዊት 1 መዝሙር 44 ቁጥር 9 ላይ ተጻፈቃል እግዚአብሔር ለሚታገሱት ቸር ነው። እስኪ እግዚአብሔር በሉ ለሚታገሱት ቸር ነው። ምንድነው ለማ ለማ ምንድነው? ለሚታገሱት እግዚአብሔርን በትግስ ለሚጠባበቁት ሰዎች ይመጣል እግዚአብሔር ቸር ነው። ስለዚህ በተስፋ ውስጥ ትዕግስት ያስፈልጋል። መጠበቅ፣ ደጅ መጥናት ያስፈልጋል። ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኛል። እስኪ ቆይቼ በእግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ። እዛ የዳዊት መዝሙር መዝሙር 39 ቁጥር 1 ላይ የተመዘገበ ቃል ቆይቼ ያለ ቆይቼ የሚለው ቃል በትዕግሥት ነው፣ ትዕግሥትን ያመለክታል። ቆይቼ ሲል ተስፋን ያመለክታል። ቆይቼ ሲል እምነትን ያመለክታል። ስለ ሦስት ነገር ነው። ቆይቼ በእምነት እግዚአብሔርን ደጅ ጠናሁት። ቆይቼ በትዕግሥት እግዚአብሔርን ደጅ ጠናሁት። ቆይቼ በተስፋ እግዚአብሔርን ደጅ ጠናሁት። እሱም አለ፣ ዘንበል አለልኝ። እግዚአብሔር ዘንበል የሚልበት እኛን የሚጎበኝበት የራሱ ቀን አለው። እኛ ብቻ በትዕግስት እንጠብቅ።